የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤውን ሲያካሄድ በርካታ አጀንዳዎች ላይ ውይይት አድርጓል። ምክር ቤቱ በመደበኛ ጉባኤው የከተማ አስተዳደሩ ተጨማሪ በጀት ከ11.5 ቢሊዮን ብር በላይ እንዲሆን አጽድቋል። ይህ በጀት መጽደቁም ከተማ አስተዳደሩ እያከናወናቸው ያሉ የልማት ተግባራት አጠናክሮ እንዲቀጥል የሚያገዝ ነው ተብሏል። ከዚህ በተጨማሪም የምክር ቤቱ አባላት በከተማ አስተዳደሩ አፈጻጸም ዙሪያ ጥያቄዎችን ያነሱ ሲሆን ከንቲባ አዳነች አቤቤ ምላሽ ሰጥተዋል። አምራቹ እና ሸማቹ ተገናኝቶ በርካሽ ወይም ዝቅ ባለ ዋጋ አገልግሎቱን እንዲያገኝ እየተደረገ ያለ ስራ መልካም ሆኖ፣ ነገር ግን ስራውን የሚያበላሹ ጉዳዮች በየቦታው አሉና ይሄ ቀረብ ብሎ መፈተሽ ያስፈልጋል። ምርትን በማቅረብ በርካታ ህገወጥ ንግዶች አላግባብ ዋጋ መጨመር እንዲስተካከል የማድረግ ስራ ዋናው ስትራቴጂያችን ነው። ሁለተኛው ቁጥጥር ነው። ግብረ ኃይል አለ። ህጉን ጠብቀን በምናደርገው ቁጥጥር እርምጃዎች እየወሰድን ለውጦችን ማየት ጀምረናል። ቁጥጥር ብቻ አይደለም፣ ነጋዴዎችን እናወያያለን። ስለዚህ መተሳሰብ ይገባል በሚለውም ጭምር የሚለወጡ እንዳሉ አይተናል። አንዳንድ ቦታዎች ሳምንት ሙሉ ውኃ ይጠፋባቸውም አንዳንድ ቦታዎች ደግሞ በሳምንት አንድ ቀን ውኃ የሚያገኙ አሉ ስለዚህ ፍታዊ የሆነ ስርጭት እንዲኖርና በተጠና መንገድ ስርጭቶቹ እንዲሄድ ከማድረግ አንጻር ምን ታስቧል? የውሃ አቅርቦት ከተማችን ላይ የመጠጥ ውሃ አቅርቦት እጥረት አለ። በሽፍት ነው የምናቀርበው። ከተማዋ በጣም እያደገች ነው። የውሃ አቅርቦትም የዛኑ ያክል ነው እያደገ ያለው። በዚህ በለውጥ ዘመን ብቻ ከስልሳ እጅ በላይ የውሃ አቅርቦቱን ጨምረናል። የተሰራው ስራ ቀላል አይደለም። ኢንቢሊየን ነው ሀብት የምናፈሰው። ፍላጎቱ ግን የዛኑ ያክል ነው እየጨመረ ያለው የጭቋላ የከርሰ ምድር ውሃ በቀን ወደ 100 ሺህ ሜትር ኩብ ያመርታል። አሁን ወደ 85 ሺህ ሜትር ኩብ አግኝተናል። ሌሎቹን ጨምረን ለሚቀጥለው በጀት አመት ወደ ስራ የምናስገባው ነው። አሁን ያገኘነውን 85000 ያክሉን ሜትር ኩብ ደግሞ በቅርብ ጊዜ ወደ ህዝቡ እያደረሰን የምንሄድ ነው የሚሆነው። ኮሪደሩ ባልተጀመረባቸው ከተሞች ሰሞኑን በመስክ ጉብኝታችን ላይ የገጠሙን ነገሮች አሉ። ኮሪደሩ እኛ ጋር መቼ ነው የሚደርስ? ጥያቄ እየተነሳ ነው ያለው። ተባብረን ነው ከተማችንን እየሰራን ያለ ነው። በአንድ በኩል እንደዚህ ተባብረን መስራታችን ተባለቤትነትም ወጪያችንን የሚያቃለል ነው የሚሆነው። በሌላ በኩል ደግሞ ታቅዶ በደንብ ዲዛይን ተደርጎ የማያዳግም ስራ መሰራት ይችል ዘንድ ሌሎችንም አካባቢዎች በተመሳሳይ በጥናት ቅደም ተከተል አስይዘን የምንሄድበት መሆኑን በዚህ አጋጣሚ በተጠየቀው ልክ ለማንሳት ነው። አገልግሎት አሰጣጦች በአንድ ቦታ ላይ የሚልም ስላለ ይሄ ትልቁ መፍትሄ በመሆኑ ምክንያት ከዚህ ጋራ በተገናኘ ከከተማ አስተዳደሩ ጋራ እንዴት ምን አይነት ግንኙነት አለ? አሁን የአንድ ማዕከል ማዕከል እየገነባን ያለ ነው። ከፌዴራል መስሪያ ቤት ወይም ደግሞ እንደ ሀገር ከተመረቀው ቀጥሎ የአዲስ አበባን ጠብቁ። አዲስ አበባ በፍጥነት እናደርሳለን፣ እየሰራንበት ነው። ቀደም ብለንም ጀምረናል። ምክር ቤቱ የተለያዩ ሹመቶችን በዛሬ ውሎ አጽድቋል።